የዶሮ ቤቶች አይነቶች ምን አይነት ናቸው? ምን አይነት ቤቶች ይሰራሉ? እንዴት ይሰራሉ? የሚለውን እኔ እንግዲህ እኛ ባለን መረጃ መሰረት አራት አምስት አይነት የዶሮ ቤቶች የዶሮ ቤቶች አሰራር አሉ። አንደኛው ዙሪያ ክፍት የዶሮ ቤት አሰራር ነው። ሁለተኛ አንድ ጎን ክፍት የዶሮ ቤት አሰራር ባለ መጋረጃ የዶሮ ቤት አሰራር እና ሰቀላ የዶሮ ቤት አሰራር እንዲሁም ደግሞ ዙሪያ ዝግ አምስተኛው ዙሪያ ዝግ የዶሮ ቤት አሰራር ናቸው። እነዚህ ዲቴይል እንሂድ። ዲቴይል ስናይ አንደኛው ዙሪያ ክፍት እነዚህም በተናጠል እናያቸው። አንደኛው ዙሪያ ክፍት የዶሮ ቤት አሰራር የምንላቸው ናቸው። እነዚህ የዶሮ ቤት አሰራሮች እንግዲህ የዶሮ ቤት አሰራሮች መካከለኛ የሙቀት መጠን ባላቸው አካባቢዎች የምንጠቀማቸው ሲሆኑ እነዚህ ይህም አሰራራቸው እንግዲህ ግማሽ ሽቦ ግማሽ ዙሪያውን ግማሽ ሽቦ አድርገን የምንሰራው ማለት ነው ምክንያቱም ቅድም እንደነገርኳችሁ የመስፈርቶቹ ላይ እንደነገርኳችሁ የሙቀት መጠን የአየር ዝውውርን ለመፍጠት የምንከፍታቸው ሽቦዎች ማለት ነው ከዛ ማታ ማታ የምንዘጋቸው ሻተሮች ናቸው ስለዚህ ዙሪያ ክፍት ቤት አሰራር የምንላቸው እነዚህ ናቸው ዙሪያቸው ክፍት የሆነ በሽቦ እስከ ግማሽ ድረስ ዙሪያቸው ክፍት የሆነ የዶሮ ቤት አሰራሮች ናቸው በመካከለኛ የሙቀት መጠን ላይ የሚገኙ አካባቢዎች የሚጠቀሟቸው የዶሮ ቤት አሰራሮች ናቸው ማለት ነው። ሁለተኛ አንድ ጎን ክፍት ቤት የምንላቸው ናቸው። አንድ ጎን ክፍት ቤት ማለት በምስራቅ በኩል ብቻ ክፍት የሆኑ የዶሮ ቤቶች አንድ ጎን ክፍት ቤት ተብለው ይጠራሉ። በምስራቅ ብቻ ያለው ክፍት ይሆንና ሌሎች ሙሉ ዝግ ይሆናሉ ማለት ነው። ያ አንድ ጎን ክፍት ቤት የዶሮ ቤት አሰራር ይባላል። ሶስተኛው ባለመጋረጃ ባለመጋረጃ የዶሮ ቤት አሰራሮች ይባላሉ። እነዚህ የዶሮ ቤት አሰራሮች የሙቀት መጠናቸው ከፍተኛ ስለሆነ ቀን ቀን ሽቦ በሽቦ ይወጠሩና ሙሉን ቀን ቀን በሽቦ ተወጥረው ይውሉና ማታ ማታ ግን ከአውሬም እንዲሁም ደግሞ ከተለያዩ ነገሮችም ከለል ለማድረግ ማታ ማታ መጋረጃ ይጋረድባቸዋል ማለት ነው። ዙሪያቸውን መጋረጃ ይጋረድባቸዋል። ነገር ግን የሚሰሩት በክፍት በሽቦ ብቻ ነው። ምክንያቱም የሙቀት መጠናቸው ከፍተኛ ስለሆነ የዶሮዎቹ እንዳይጎዱ ክፍት ሆኖ በሽቦ ብቻ ይታጠራል። ከዛ በኋላ ማታ ማታ መጋረጃዎች ይጋረዱላሻል ከአውሬም ከተለያዩ ነገሮችም ለመጠበቅ ማለት ነው፣ ሰወር ለማድረግ እንደዛ እናደርግላቸዋለን ማለት ነው። ስለዚህ እነዚህ የቤት አሰራ እነዚህ የቤት አሰራር አይነቶች ባለ መጋረጃ ተብለው ይጠራሉ ማለት ነው። አምስተኛው ሰቀላይ ዶሮ ቤት አሰራር የምንለው ሲሆን ይህ የዶሮ ቤት አሰራር ዘመኑን የቴክኖሎጂ ነው። እኛም ይህም በመጠቀም ኦንላይን ስልጠና ይዘንላችሁ መጠናል። ኦንላይን ስልጠናው የተለያዩ የእንቁላል ዶሮዎች አረባብ፣ የስጋ ዶሮዎች አረባብ፣ የጫጩት አስተዳደግ እንዲሁም ደግሞ የተለያዩ የእርባታ ላይ አስፈላጊ ናቸው ብለን የምናስባቸው ባለሙያ ያደርጋሉ ፣ እርባታን ወደ ተሻለ ነገር ወደ ተሻለና ወደ ዘመናዊ ይቀይራሉ ብለን ያሰብናቸውን ነገሮች አካተን ስልጠና ጀምረናል። ከዚህ በፊት 19 ዙር በአካል ስልጠና እንታወቃለን። እንግዲህ አሁን ደግሞ ሀገር ውስጥም ከሀገር ውጭም ያላችሁ ሰዎች፣ እንዲሁም ክልል ከተሞችም የምትገኙ የተለያዩ ሰው የተለያያችሁ ደንበኞቻችን ባላችሁበት ስልካችሁን ብቻ በመጠቀም የትራንስፖርት ወጪ የአልጋ ወጪ እንዲሁም ደግሞ እዚህ አዲስ አበባ ውስጥ መታችሁ የምግብ ኮስት የተለያዩ ኮስቶች ሳያጠቋችሁ ወይም ደግሞ ሳይኖሩባችሁ ቤታችሁ ብቻ ስልካችሁን በመጠቀም ኦንላይን ስልጠና መሰልጠን እንደምትችሉ በታላቅ ደስታ እንገልጽላችኋለን። ኦንላይን ስልጠናው ብቃት ባላቸው በአሰልጣኞች እንዲሁም ደግሞ በተለያዩ ጥሩ ጥሩ በሆኑ ፒዲኤፎች የታገዙ ናቸው። ስለዚህ ስልጠናውን መመዝገብ ለምትፈልጉ ከታች ባለው ስልክ ወይም ደግሞ በ0929155842 እንዲሁም ደግሞ በ0964344590 ላይ እየደወላችሁ ተመዝገቡ። በኦንላይን ስልጠና ብቁ ሁኑ። ሮፋርምስ የጥራት መገኛ ባለ ጥልቅ ጉድጓድ ውስጥ ይሰራና ከስር እርጥበት ይሄ ኩሳቸው ወደ ታች ርብራብ እናደርግና ከስር ርብራቡ ረብራቡ ስር እንዲወድቅ እናደርገዋለን፣ ኩሳቸውን ማለት ነው። ስለዚህ እነዚህ ኩሳቸው ወደ ታች በሚወድቅበት ጊዜ ባዮጋዝ እንዲያመርቱ ያደርጋቸዋል ማለት ነው። ስለዚህ ይሄ ብዙ ከኩሶች ጋር ዶሮች የማይገናኙበት አይነት እድል የሚፈጥር የዶሮ ቤት አሰራር ሲሆን ነገር ግን በሽታ የማዛመት እድሉ ወይም ደግሞ በሽታ የማምጣት እድሉ የኩስ በሽታዎችን በተለይ እነዚህ የኩስ በሽታዎች ተብሎ የሚጠሩት እንደ ኮክሲዶሲት የሚባሉ በሽታዎችን ግን የማዛመት ችግር ያመጣሉ። ስለዚህ እነዚህ የዶሮ ቤት አሰራሮች ብዙም የሚመከሩ አይደሉም። ግን አንዳንድ ቦታዎች ላይ እነዚህ ዶሮ ቤት አሰራሮች እንደሚሰሩ እናውቃለን ማለት ነው። ስለዚህ ባዮጋዙ እንዲያመርቱ ለማድረግ የሚሰሩ የዶሮ ቤት አሰራሮች ናቸው ማለት እንችላለን። በጥቅሉ ማለት ነው። አምስተኛው ዙሪያ ዝግ ቤት አሰራሮች የምንላቸው ናቸው። ዙሪያ ዝግ ቤት አሰራሮች የምንላቸው እነዚህ የዶሮ ቤት አሰራሮች ደግሞ በብዛት ወደ ቀዝቀዛማ አካባቢዎች የሚሰሩ ሲሆኑ የዶሮ ቤት አሰራሮቹ ሙሉ በሙሉ ዝግ ሆነው የሚሰሩ ናቸው። ምንም አይነት ክፍሰት የላቸው። ምንም አይነት ብርሃን ፀሐይ፣ ምንም አይነት አየር ማስተላለፊያ የላቸውም። ምክንያቱም በጣም ቀዝቃዛማ አካባቢዎች ስለሆኑ ኖርማሊ አየርም ያገኛሉ። ነገር ግን የበዛ አየር እንዳያገኙ የበዛ ብርድ በብርድ እንዳይጠቁ እንዳይሞቱብን እነዚህን የዶሮ ቤት አሰራሮች እንጠቀማለን ማለት ነው። ስለዚህ ዙሪያ ዝግ ሆኖ የሚሰሩ የዶሮ ቤቶች አሰራሮች ናቸው። በቀዝቃዛማ አካባቢዎች ስለምንጠቀማቸው ነው ዙሪያ ዝግ የተባሉ። ስለዚህ እነዚህ አይነቶች የዶሮ ቤት አሰራሮች አሉ እናንተ ባላችሁበት አካባቢ እንግዲህ የኢትዮጵያ አካባቢ አንዳንዱ ቀዝቃዛማ ነው፣ አንዳንዱ በጣም ሙቀታማ ነው፣ አንዳንዱ ደግሞ እንደ አዲስ አበባ መካከለኛ የሆነ የሙቀት መጠን ያለው መካከለኛ ቀዝቃዛማ ያልሆነ እንዲሁም ሞቃትም ያልሆነ አለ። ስለዚህ እናንተ ከነዚህ ውስጥ የቱ እንደሚመቻችሁ ኮሜንት ሴክሽን ላይ ያስቀምጡልኝ። በዲቴል ነግሬያችኋለሁ። እኔ እንግዲህ ከአምስቱ የዶሮ ቤቶች የትኛው አካባቢ እንዳላችሁ እና የትኛው የዶሮ ቤት አሰራር ለእናንተ ምቹ እንደሆነ ነግሬያቸዋለሁ እንዲሁም ሳይድ ኢፌክቶቹ ነው። ስለዚህ ከአምስቱ ንሱ የዶሮ ቤት አሰራሮች የትኛው እንደተመቻቹ እንዲሁም የእናንተ አካባቢ የትኛውን የዶሮ ቤት አሰራር እንደሚመርጥ ኮሜንት ሴክሽን ላይ አስቀምጡልን ማለት ነው።